ጤና ይስጥልን የአሻም ተከታታዮች ለዛሬ ሰኔ አምስት ቀን 2017 ዓ.ም ያሰናዳናቸውን የአሻም ዜናዎች የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮችን እንጠቁማችሁ። የግል ከፍተኛ ትምህርት ተቋማት ፍቃድ እንጂ እውቅና የላቸውም በሚል የሰራጨውን መረጃ አልቀበለውም ሲል የግል ከፍተኛ ትምህርት ተቋማት ማህበር ተቃወመ። በመቀለ የሚገኙ ተፈናቃዮች ከጊዜያዊ አስተዳደሩ ጋር ተወያዩ። ከአምስት ሺህ በላይ መምህራን የመውጫ ፈተና ሊሰጣቸው ቅድመ ዝግጅት ተጀመረ። አሜሪካ በኢራን የሚገኙ ዲፕሎማቶቿ ልታስወጣ መሆኑን አስታወቀች። አስቀድመን ያስተዋወቅናቸው ርዕሰ ጉዳዮችን ጨምሮ ሌሎች የቢዝነስና ምጣኔ ሀብት እንዲሁም ደግሞ ስፖርታዊ መረጃዎች እናካትናል። ተረኛ አሳላፊው ብራሸቴ ነኝ። አብራችን ቆየ። ጋበዝኩ። ወደ ዜናቸው አለፍኩ። የግል ከፍተኛ ትምህርት ተቋማት ፍቃድ እንጂ እውቅና የላቸውን በሚል ያሰራጨውን መረጃ አልቀበለውም ሲል የግል ከፍተኛ ትምህርት ተቋማት ማህበር ተቃወመ። የኢፌዴሪ ትምህርትና ስልጠና ባለስልጣን የኢትዮጵያ ግል ከፍተኛ ትምህርት ተቋማት ፍቃድ እንጂ እውቅና የላቸውም ማለቱ ማህበረሰቡ ስለ ግል ተቋማት ያለው ምልከታ ያጎላለ ሲሉ የግል ከፍተኛ ትምህርትና ቴክኒክና ሙያ ተቋማት ማህበር አውግዟል። አሻም በጉዳዩ ላይ ተጨማሪ ምላሽና ማብራሪያ ከኢፌዴሪ ትምህርትና ስልጠና ባለስልጣን ጠይቃ በጉዳዩ ላይ ምላሽ ሰጥቷታል። አዲስ እንግዳሰው ተጨማሪ አላት። የኤፍጂ ትምህርትና ስልጠና ባለስልጣን ከሰሞኑ ከአንድ የዜና ማሰራጫ ጋር ባደረጉት ቆይታ ከፍተኛ ትምህርት ተቋማት ውስጥ ፍቃድ እንጂ እውቅና ያላቸው ተቋማት አለመኖራቸውን መግለጹ ማህበረሰቡ ለግል ከፍተኛ ትምህርት ተቋማት ያለው ምልከታን ያዛባል ሲሉ የግል ከፍተኛ ትምህርትና ቴክኒክና ሙያ ተቋማት ማህበር በአሻም በኩል ቅሬታ አሰምተዋል። በማህበረሰቡ ዘንድ በእውቅናና ፍቃድ መካከል ያለው ልዩነት በተገቢ ሁኔታ ሰርጧል ብለን አናምንም ያለው ማህበሩ የግል ከፍተኛ ትምህርት ተቋማት ከማስተማር ጎን ለጎን የንግድ ዓላማ ስላላቸው ለገጽታቸው ይጠነቀቃሉ ሲሉ የማህበሩ ስራ አስኪያጅ ተፈራ ገበየው ቅሬታቸውን ገልጸዋል። በኢትዮጵያ ውስጥ ያሉት የግል ከፍተኛ ትምህርት ተቋማት ፈቃድ እንጂ እውቅና የላቸውም ሲባል በሌላው አድማጭ ዘንድ ሌሎች መንግስታዊ ተቋማት እውቅና ያላቸው ተደርጎ ነው የሚያስቆጥረው። በአክሬዲቴሽን ደረጃ እውቅና ብሎ የምንጠራው ወይም አክሬዲቴሽን የሚባለው በኢትዮጵያ ውስጥ አንድም የከፍተኛ ትምህርት ተቋማት አክሬዲት የሆነ እንዳልሆነ የሚታወቅ ጉዳይ ሆነው ፕራይቬቱን ብቻ ነጥሎ የፕራይቬት ተቋማት አክሬዲት አልተደረጉም ሲባል አዚፍ የእነሱ ጎዶሎ፣ ሌላው ደግሞ በተሟላ ሁኔታ ስራውን እየሰራ እንደሆነ ያስመስላል እና በዚህ በኩል የተሟላ ስዕል ቢሰጥ ጥሩ ነው ብለን ነው የምናምነው። እውቅናን በተመለከተ በኢትዮጵያ የግል ከፍተኛ ትምህርት ተቋማት ብቻ ሳይሆኑ የመንግስቶቹም የላቸውም ያሉት ኃላፊው በራሱ እውቅና ለመስጠት መጀመሪያ ተቋሙ በዓለም አቀፍ ደረጃ እውቅና ሊያገኝ እንደሚገባና እውቅና ለማግኘት መስራት እንዳለበት ገልጸው ተቋሙ ይህንን አምኖ በመረጃው ላይ መግለጹን አስታውሰዋል። አክለውም ቅሬታቸው ጉዳዩ እውነት ለመሆኑ ስለ ማረጋገጥ አይደለም ሲሉ አብራርተዋል። በእርግጥ አክሬዲትድ እንዳልሆነ ተቋሙ በዛ ምክንያት ነው የግል ከፍተኛ ትምህርት ተቋማት አክሬዲቴሽን እየተሰጠ እንዳልሆነ የሚገልጸው እና በዚህ ረገድ ራሱ ተቋሙ አክሬዲት ባልሆነበት አግባብ የፕራይቬት ተቋማት አክሬዲቴሽን ከየት ሊያገኙ ይችላል? በተናጠል ኢንተርናሽናል ወደሆኑ ተቋማት ወደዛ የማዘልበል እንቅስቃሴ የሚፈጥሩት ኒውሱ ሙሉእነት ይጎለዋል፣ የሚል ነው ጥያቄያችን። አሁን የፋክት ጉዳይ ሳይሆን ሙሉእነት ይጎለዋል። በኢትዮጵያ ውስጥ አንድም አክሬዲትድ የተደረገ የከፍተኛ ትምህርት ተቋማት የለም ቢል ሙሉ ሥዕል ይሰጣል። በዓለም ውስጥ የሚገኙ ከፍተኛ ትምህርት ተቋማት ኢትዮጵያ ውስጥ ካሉ የግል ከፍተኛ ትምህርት ተቋማት ለሚመጡ ተማሪዎች ያለ እውቅና ያስተምራሉ፣ አያስተምሩም የሚለው ጥናት የሚያስፈልገው ነውም ብለዋል። አሻም በጉዳዩ ላይ ተጨማሪ ምላሽ ለማግኘት የኢፌዴሪ ትምህርትና ስልጠና ባለስልጣን ያነጋገረች ሲሆን የተቋሙ የህዝብ ግንኙነት ስራ አስፈጻሚ ማርታ አድማሱ ተከታዩን ምላሽ ሰጥተዋል። ሁለቱም የመንግስትም የግልም ላይ እውቅና ያለው ተቋም የለም ውስጥ ፍቃድ ማለት የስራ ፍቃድ ነው። የሚሰጣቸው የተቀመጠው ሚኒመም ስታንዳርድ ሲያሟሉ የስራ ፍቃድ ይሰጣቸዋል። ከዛ ውጭ ግን እውቅና የሚባለው ነገር የጥራት ደረጃ ማረጋገጫ ነው እና በዚህ ደረጃ ያለ ተቋም ኢትዮጵያ ውስጥ የለም። አሁንም ደግሞ የምነግርሽ እንደዚህ አይነት ተቋም የለም። ጥያቄው የተነሳው ስለ ግል ከፍተኛ ትምህርት ተቋማት ስለሆነ በተቋሙ የተሰጠው ምላሽ የግሎቹ ላይ ብቻ ያነጣጠራል፣ ያሉት ኃላፊዋ ተቋሙ የግል ዘርፉን ስም የማሳደግ እንጂ የማጠልሸት ዓላማ የለውም ሲሉ፣ በዚህ ጉዳይ ላይ እውቅና ለማግኘትና ለመስጠት በትኩረት እየሰራ ነው ሲሉ፣ ወደፊት ይፋ እንደሚያደርጉ ተናግረዋል። በመቀለ ከተማ የሚገኙ ተፈናቃዮች ከጊዜያዊ አስተዳደሩ ጋር ተወያዩ። በሰሜን ኢትዮጵያ የተካሄደውን ጦርነት ተከትሎ ከተለያዩ የክልሉ ስፍራዎች ተፈናቅለው በመቀለ ተጠል የሚገኙ ተፈናቃዮች በትናንትናው እለት በጊዜያዊ አስተዳደሩ በፕሬዚዳንት ጽሕፈት ቤት አካባቢ ሰላማዊ ሰልፍ ማካሄዳቸውን መገለጹ ይታወቃል። ይህንኑ ተከትሎ በተወካዮቻቸው በኩል ከክልሉ ጊዜያዊ አስተዳደር ፕሬዚዳንት ጀኔራል ታደሰ ወረደ ጋር መወያየታቸውን አሻም ካገኘችው መረጃ ሰምታለች። በዚህ ጉዳይ ላይ አሻም በውይይቱ የተነሱ ሀሳቦችና ተጨማሪ ማብራሪያዎችን ለመሰንዘር ወደ ትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የእጅ ስልክ ደውላለች። መሐመድ ንጉስ አብዱ 1699 ቀናት ወይም አምስት ዓመታትን በፀሐይና በብርድ የተጎዱ በመቀሌ ከተማ የሚገኙ ተፈናቃይ ዜጎች የትግራይ ክልል ጊዜው አስተዳደር አጀንዳ የተፈናቃዮች ጉዳይ ይሁን፣ ከሕዝብ የሚበልጥ ነገር የለም፣ በስደት ያለው ሕዝብ ይመለስና የመሳሰሉት መፈክሮች ይዘው በመቀለ ከተማ ሰላማዊ ሰልፍ ማካሄዳቸው ታውቋል። ከክልሉ ቴሌቪዥን ጣቢያ ጋር ቆይታ ያደረጉት እነዚህ በ13 መጠለያ ጣቢያዎች የሚገኙ ተፈናቃይ ዜጎች በበርካታ ችግር ውስጥ ተከበው እየኖሩ መሆናቸውን ተናግረዋል። እኛ ድምጻችን እያሰማን ነው። በጣም ከፍቶናል። ወደ ቤታችን እንመለስ። እኛ ያለንበት ኬንዳ አምስተኛ ክረምት እዛ አንኖርም እያልን ነው። ወደ ቤታችን መልሱን እያልን ጨዋታችን እያሰማን ነው። ምክንያቱ አሁን ያለንበት ቀን በቀን ሬሳ ተደራርበው መውጣት ላይ ያለንባ እና ጊዜያዊ መንግስት አስተዳደርና የሚችሉት ሌላዎች አካሎቹን ወደ ቤታችን መልሱን ብለን ወደ ቤተ መንግስት መጥተን እዛ ነው ያለ ነው። በጣም ችግር ላይ ነው ያለን። ይሄ ቦልቶ ሰው የቦልቶ አይኖርም። ዘጠኝ ኪሎ ነበር የሰጡን ነበር። አሁን ጠቅላላ ያለው ሁለት ወራችን ይዘናል። እና በኬንዳ በዙምብሎ በቱሃን በእባዝ በምናምን በጣም ሙተናል። ሰው የሞተ ነው። አሁን ለራሴ ሁለት ልጅ ሙተውብኛል፣ በችግርም በመከራም ማለት ነው። ብቸኛ ነኝ፣ የለኝም ደጋፍ የለኝም። መድኒቱ ይወስዳለሁ የለም፣ መድኒቱም ምናዚህ የለም። አሁን ታጥተዋል ያለ መድኃኒት የሄድን ነው። ሰው ያለቀ ነው። በስቃይ በመከራ ነው ያለ እና ግን ይህን አይነት እንዴት ውሎ ይኖራል ሰው እህል የለኝ፣ ምንም የለኝ፣ የሚበላም የለኝ ማለት ነው። ልጆች አምስት ልጆች አሉኝ። አንዷ ተመታለች ማለት ነው። ተመታ ደህና ገብታለች። አሁን የሚበላ የለኝም ማለት ነው በጣም ጠገም ነው ተደር ያለው ማለት ነው። የተፈናቃዮቹን ሰልፍ ተከትሎ የትግራይ ክልል ጊዜው አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ሀሳባቸውን እስከ ፕሬዝዳንት ጽሕፈት ቤት በሰላማዊ ሰልፍ የጠየቁትን ተፈናቃይ ዜጎች በተወካዮቻቸው በኩል እንዳነጋገሯቸው ለአሻም የነገሯት የመቀለ ምክር ቤት አባል የሆኑት ምንጭ ንግግሩ ግን ለሚዲያ ዝግ እንደነበር ነግረዋታል። ያው ከነሱ ተወካዮች የተወሰኑ ሰዎች ገብተው ያው ከፕሬዚዳንቱ ጋር ተነጋግረዋል። የሚዲያ እንትን ግን አልተፈቀደም። ሚዲያ ሁኔታውን ወደ ውጭ እንዲያወጣው አልተፈቀደም። በዝግ ነው የነበረው። ትናንትና የስምንተኛ ክፍል ብሔራዊ ፈተና ስለነበር በየትምህርት ቤቱ እየዞሩ ነበር ፕሬዚዳንቱ። ከዛ በኋላ ነው ሰምተው የመጡት ላነጋግሯቸው ያንን በዝግ ነው። የፌዴራል መንግስት በፕሪቶሪያው ሰላም ስምምነት መሰረት ወደ ቀያቸው እንዲመልሳቸውና በቀድሞ አካባቢያቸው አርሰው መብላት ቀሪ ሕይወታቸውን ማስቀጠል እንደሚፈልጉም በምሬት ቅሬታቸውን አሰምተዋል። በጭንቅ ላይ ነው ያለን እኛ እኛ ላይ በፀሐይ በታች በዝናብ በስቢሰንት እየተቀመጥን ያለን ነውና የፌዴራል መንግስት ቢሆን ሌሎች አካላቱ ቢሆኑ ማለት ነው። እኛ ወደ ቤታችንና ወደ ቀያችን እንዲመልሱን ሰርተን እንድንበላ ነው። አሁንም እንለምን ያለ ሰላማዊ ሰልፍ ይህን ሰላማዊ ሰልፍ ሰላም ያለው ነው እና እኛ አሁንም እንፈልገው በቃ ሰርተን እንብላበት። ከዘጠኝ ኪሎ ምሸላ እንውጣበት ባካችሁ ድረሱ ልን ነው የምንለና ያለ ነው እንዴት ብለ እንደምንነሩ ኮፍተናል በጣም ወደ ሀገራችን ይመልሱ። ሀገራችን ከትመለስ ሰርተን ሁን ነግደን ሁን ሸቅለን ሁን እንበላለን። እርሻለን እርሻ አርሰን እንበላለን። ካልወሰድን ግን በቃ እንሞታለን። እንሞታ አለን የሞተነው ህዝቡ ስቃይ አለ፣ መድኃኒት የለም፣ ሆስፒታል ተዘግቷል። ተሳቃይተዋል አሁን በስቃይ እንዴት ብለን እንኖራለን? የብሰራዊ ስምምነት የነበረው በጥሩ እውነታ ያተጉርልን የተፈናቃዮቹን ጥያቄ የመቀለ ህዝብ ብሎም የትግራይ ህዝብ እንደሚደግፉት ያስረዱት የምክር ቤት አባሉ በመጪው እሁድ በሌሎች አካባቢዎች የተፈናቃዮችን ሰላማዊ ሰልፍ እንደሚካሄድ የጠቆሙ ሲሆን ህዝቡም ካለበት የኑሮ ጫና ምክንያት ተፈናቃዮቹ ወደ አካባቢዎቻቸው ሄደው ህይወታቸውን ቢመሩ ትልቅ እፎይታ እንደሚያገኙ መናገራቸው ገልጿል። ይሄ ሁል ጊዜ ህዝቡ የሚያደርገው ነው የሚደግፈው ነው። በተለይም አስራ አንድ ዕለት ማለት እሑድ ነው የሚሆነው አስራ አንድ በይፋ በከተማው በዙሪያው አላሁን በፕሮግራም የተያዘ ስለዚህ ለዚህ ድጋፍ ህዝቡ በነቂስ ሰቶ የመደገፍ ዝንባሌው በጣም እንትን ነው። ምክንያቱም ምን መሰለህ በህዝቡ ጫና ላይ ነው የተሸክሞ ያለው በተለያዩ ምክንያቶች ማለት ነው ከሚያገኘው ። እያካፈለ እንጂ ሌላ ገቢ የላቸውም ሰዎቹ አብዛኞቹ ማለት ነው፣ ከጥቂት በስተቀር። ስለዚህ ይህንን ደግሞ ከህዝቡ እነዚህ ሰዎች አገራቸው ሂደው ወደ ቀያቸው ተመልሰው ምራቸው ቢመሩ የመቀለያ ህዝቡም ይሁን የሌላው በየቦታው ተፈናቃይ ባሉበት አካባቢ ከሸክም አቃለን ብለው ነው የሚያስቡት። ከችግሮች ይቃለላሉ ብለው ህዝቡ ያስባል። አሻም የትግራይ ክልል ጊዜው አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በጉዳዩ ላይ ለማነጋገር ባደረገችው ጥረት ስብሰባ ላይ መሆናቸውን የገለጹላት ሲሆን ሀሳባቸውን ማካተት አልቻለችም። ጊዜው አስተዳድሩ ምላሽ ለመስጠት ፈቃደኛ በሆኑበት ጊዜ አሻም የምታስተናግድ ይሆናል። ከአምስት ሺህ በላይ መምህራን የመውጫ ፈተና ሊሰጣቸው ቅድመ ዝግጅት ተጀመረ። በክረምት የመምህራን መርሃ ግብር ትምህርታቸውን ሲከታተሉ ለነበሩ ያላቸውን ከ ከአምስት ሺህ በላይ መምህራን ሰኔ 10 2017 ዓ ም ሀገር አቀፍ የመውጫ ፈተና በበይነ መረብ ለመስጠት ቅድመ ዝግጅት ማድረጉን የትምህርት ሚኒስቴር ለአሻም አስታውቋል። መስከረም አዲሱ ከ2015 ዓ.ም ጀምሮ የትምህርት ሚኒስቴር ለዩኒቨርሲቲ ተማሪዎች የመውጫ ፈተና መስጠት እንደጀመረ ይታወቃል። ከዚሁ ጋር በተገናኘም በተያዘው በጀት ዓመት ሚኒስቴሩ ለዩኒቨርሲቲ ተመራቂ ተማሪዎች የመውጫ ፈተና መስጠት መጀመሩንም አስታውቋል። ከዲግሪ የዩኒቨርሲቲ ተማሪዎች በተጨማሪ በክረምት የመምህራንና ስልጠና መርሃ ግብር ትምህርታቸውን ሲከታተሉ የነበሩ መምህራን ፈተና ሊሰጥ እንደሆነ ሚኒስቴሩ ገልጿል። በክረምት የመምህራን ስልጠና መርሃ ግብር ትምህርታቸውን የተከታተሉና በዚህም የመውጫ ፈተና የሚፈተኑ መምህራን ቁጥር ምን ያክል ነው? የመውጫ ፈተናውን አሰጣት መንግስት በተመለከተ የተደረገው ቅድመ ዝግጅት ምን ይመስላል? ፈተናው የሚሰጥበትስ ቀን መቼ ነው የሚለውን ጉዳይ አሻም የትምህርት ሚኒስቴር የአካዳሚ ጉዳዮች መሪ ስራ አስፈጻሚ ኤባ ሚጀናን ደውላ አነጋግራለች። ስራ አስፈጻሚው እንደገለጹት ከሆነ የመምህራን የመውጫ ፈተና የተባለው በተለያዩ ትምህርት ቤቶች ውስጥ በዲፕሎማ ተመርቀው ያስተምረው የነበሩና በክረምት መርሃ ግብር የዲግሪ ትምህርታቸውን ሲከታተሉ የነበሩ መምህራን መሆናቸውን ገልጸው፣ እነዚህም የመውጫ ፈተና ተፈታኝ መምህራን በሀገር አቀፍ ደረጃ ቁጥራቸው 5521 ሲሆን የመውጫ ፈተና እንዲወስዱም ሊደረግ መሆኑን ገልጸዋል። ነገር ግን የመምህራን ቁጥር ይህ ይሁን እንጂ ሊጨምርም እንደሚችል እንዲህ ጠቁመዋል። በትምህርት ቤት ውስጥ ያሉ መምህራን ጀመራ በዲፕሎማ መርሃ ግብር ተመርቀው እያስተማሩ የነበሩ በክረምት መርሃ ግብር ትምህርታቸውን ሲከታተሉ ነበረ። ስለዚህ እነዚህ መምህራን ሌሎቹን ኦሬዲ ስንፈትን ስለነበረ ስለወጣም የእነዚህ ደግሞ በመጀመሪያው ስኬጁል ውስጥ ያልተካተተበት ምክንያት ተመዝግቦ ስላልጨረሰ ነው። መዝገባው ስላላለቀ ነበር። ስለዚህ አንድ ላይ ይወጣ ነበር ስኬጁሉ። ግን አሁንም ቢሆን ስኬጁሉን ለብቻ እቅዱ ተዘጋጀ ግን የክረምት ክረምት መምህራን መርሃ ግብር ልዩ በሚባልበት ጊዜ በክረምት ብቻ የሰለጠኑ ለማለት ሳይሆን ከዲፕሎማ ወደ ዲግሪ ስልጠና እየወሰዱ የነበሩት ትምህርታቸውን ያጠናቀቁ መምህራን ስላሉ ነው። እንግዲህ አምስት ሺህ አምስት መቶ ሀያ አንድ አካባቢ መምህራን ይፈተናሉ ብለን ነው ተአስበን እየሰራ ያለ ነው። እነዚህ መምህራን ወደ መረጃ ቋጡ የገባ ነው። ምናልባት እስካሁንም ድረስ እየወሰን ስለሆነ ቁጥሩ ሊቀይር የሚችልበት ሁኔታ ሊኖር ይችላል። ምክንያቱም መምህራን በየገጠሩ ተሰማርሶ ስላሉ በየተ ትምህርት ቤቱ ተሰማርቶ ስላሉ መረጃ እንዳይጎላቸው ዩኒቨርሲቲዎችም መረጃውን በአግባቡ አድርሰዋቸው እንትን እንዲሉ ስለተፈለገ እስካሁን ድረስ ምዝገባ ስናካሄድ ነበረ። ፈተናው የሚሰጠው ሰኔ አስር ቀን ሁለት ሺ አስራ ሰባት ዓመተ ምህረት እንደሆነ የገለጡት ስራ አስኪያጁ የፈተና አሰጣጥ ሁኔታውን ከወረቀት ንክኪ ነፃ የሆነና በበይነ መረብ አማካኝነት የሚሰጥ መሆኑን አመላክተዋል። ከዚሁ ጋር ተያይዘው ፈተና የሚሰጥባቸው ዩኒቨርሲቲዎች ማሟላት የሚገባቸው ግብዓቶች ተሟልተዋል ወይ የሚለው ጉዳይ ተረጋግጦ እየተሰራ መሆኑንም አክሎ አብራርተ ተሰርተዋል። መጀመሪያ የመምራን ፈተና የሚሰጠው ሰኔ አስር መሆኑ በደንብ መምራን እንዲሰሙ እንፈልጋለን፣ እንዲያውቁ እንፈልጋለን። ሰኔ አስር መምራን ስልጠና እንግዲህ የተለየ ነው። አንዱ ቅድም ያነሳው ልጅ ሥርዓት ትምህርቱ የነሱ የተለየ ስለነበረ ነው። እነሱ ስከታተሉ የነበረው በዶሮ ሥርዓተ ትምህርት ነው የነበረው። ከዛ በኋላ ሥርዓተ ትምህርት ተቀይረዋል። በዛ መሰረት ስለነበረ ወደ ትምህርት የገቡት፣ ያንንም በተለየ ሁኔታ እንትን ለማድረግ ስለተፈለገ ነው። ዞሮ ዞሮ ግን ሰኔ አስር ፈተናው የሚሰጥ መሆኑን መረ ማድረጊያው እንዲደርሳቸው እንፈልጋለን። ከዚህ በተጨማሪ እንግዲህ ፈተናው እየተሰጠ ያለው በየነ መረብ ነው፣ በኦንላይን ነው የምሰጠው ኢንተርኔትን በታገዘ መልኩ ቴክኖሎጂ በታገዘ መልኩ ነው የምሰጠው። ቴክኖሎጂን የታገዘ በምንልበት ጊዜ ምንድን ነው፣ ዩኒቨርሲቲዎች ላይ ይሄንን ለማስተናገድ የሚያስችል ችል ኮምፒውተር ግብዓት እንዲኖር ተደርጎ የሚጀምራት ቼክ ከተደረገ በኋላ ከተጣራ በኋላ ለማስፈተን የሚያስችል አሰራር ነው ወይስ አይደለም የሚለው ነገር በደንብ ተረጋግጦ እየተሰራበት ነው ያለው። መምህራኑ ወደ ፈተና መፈተኛ ቦታቸው ሲመጡ የፋይዳ መታወቂያ መያዝ ግዴታቸው እንደሆነ ገልጸው በፈተና ሰዓት ሊያዙ የማይገቡ ቁሶች ማለትም የእጅ ስልክ፣ ሰዓት እንዲሁም የስሌት ወረቀቶችን ጨምረው ወደ መፈተኛ ክፍል ይዞ መግባት በጥብቅ የተከለከለ ጉዳይ ነው ብለዋል። ወደ ፈተና ማይከል በሚመጡበት ጊዜ አንደኛ የፋይዳ መታወቂያ ቁጥራቸው ነው ቁጥራቸው መታወቂያቸው መያዝ አለባቸው። እንደዚሁም ደግሞ የተከለከሉ ነገሮች አሉ። ለምሳሌ ስልክ ይዞ ወደ ፈተና ማእከል መሄድ ፈጽሞ እየተከለከለ ነው። ችሌሎችንም ነገር ለምሳሌ ሰዓት፣ መነጽሮች ፈጽሞ እየተከለከሉ ናቸው። ወደ ፈተና ማእከል ይዞ መሄድ እየተከለከሉ በመሆኑ እነዚህ እነዚህን የተከለከሉ ነገሮችን ይዞ መሄድ አይጠበቅባቸው የለባቸውም። ከዚሁም በተጨማሪ ወረቀት እንኳን ስሌት የሚያስፈልጉ ወረቀቶች እንኳ በተቋም ደረጃ እንዲዘጋጅ አቅጣጫ የተቀመጠው በዚህ አግባብ ምንም ወረቀት ይዞ መሄድ አይጠበቅባቸውም። ተቋም ደረጃ የምሳታቸው በመሆኑ ይህንን ደንብ አውቆ ሞባይል ስልኮቻቸውን የቤት አስቀምጦ መሄድ ይጠብቅባቸዋል ማለት ነው። የትምህርት ሚኒስቴር ሰኔ አስር ቀን ሁለት ሺ አስራ ሰባት አመተ ምህረት ከአምስት ሺህ በላይ ለሚሆኑ መምህራን የሞጫ ፈተና ለመስጠት በዝግጅት ላይ መሆኑንም አሻም ከሚኒስቴር መስሪያ ቤቱ የአካዳሚ ጉዳዮች መሪ ስራ አስፈጻሚ ጋር ባደረገችው አጭር የስልክ ቆይታ ለማወቅ ችላለች። ለትምህርት ጥራት የፖሊሲ አውጪዎችና መንግስት የበኩላቸውን ሚና እንዲወጡ ጥሪ ቀረበ። በዛሬው እለት በአዲስ አበባ ዩኒቨርሲቲ አዘጋጅነት በተካሄደው መድረክ በኢትዮጵያ ጥራት ያለው የትምህርት አገልግሎትን ተደራሽ ማድረግ ይገባል ተብሏል። የፖሊሲ አውጪዎች የመንግስትና አገር አካላት የበኩላቸውን ሚና እንዲወጡ ተጠይቋል። ተጨማሪያለን በዛሬው ዕለት አካታች ፍትሐዊና ጥራት ያለው ትምህርት ለዘላቂ ልማት በሚል መሪ ቃል ውይይት ተካሂዷል። የአዲስ አበባ ዩኒቨርሲቲ ባዘጋጀው በዚህ የውይይት መድረክ ላይ የፖሊሲ ጉዳዮች ላይ ውይይት ተደርጓል። የዘለቄታዊ ግቦች አፈጻጸም ያሉ ተግዳሮቶችና መፍትሄዎች ላይ የተደረገ የፖሊሲ ውይይት መሆኑን በአዲስ አበባ ዩኒቨርሲቲ የአካዳሚ ምክትል ፕሬዚዳንት ጀይል ኦመር ተናግረዋል። የውይይት መድረኩ የትምህርት ተደራሽነት ለማሳካት ያለመ ነው ብለዋል። ልማት ግቦች አፈጻጸም እና ኢትዮጵያ እስካሁን ምንድን ነው የተጎናጸፈችው? አሁን ምን ችግር አለ? እና በቀጣይ ጊዜ ይህንን የዘለቄታዊ ልማት ግቦችን ለማሳካት ምን መደረግ አለበት የሚለውን በከፍተኛ ደረጃ የፖሊሲ ውይይት ነው፣ የፖሊሲ ፎረም ነው። ያው እንደሚታወቀው እንግዲህ የዚህ ሰስቴናብል ዲቨሎፕመንት ጎል አራት ትልቁ ትኩረት በትምህርት ጥራት እና ትምህርትን ሁሉም ለማዳረስ እና ሁሉም ተጠቃሚ የሚሆንበትን ማሳካት ነው። ስለዚህ ይሄ ግብ ደግሞ በፈረንጆቹ አቆጣጠር በ2030 የተጣሉት ግቦች ስኬት የዛሬ አምስት ዓመት ማለት ነው። ጄይላን መድረኩ የፖሊሲ አውጪዎችና መንግስት እንዲሁም ደግሞ አገር አካላት የሚኖራቸውን ሚና እያሳየ ነው ሲሉ ተናግረዋል። የትምህርት ሚኒስቴር ቀዳሚውን ሚና እየተጫወተ ይገኛልም ብለዋል። በተለይ የፖሊሲ አውጪዎች ከፍተኛ የመንግስት ኃላፊዎች እንዲሁም ሌሎችም የአጋር ዲቨሎፕመንት ፓርትነርስ የምንለው የውስጥም የውጭም በተለይ ደግሞ የትምህርት ተቋማትም እዚህ ላይ ሊኖራቸው በሚችለው ሚና ላይ ነው እንግዲህ ውይይት እያደረገ ያለው። ስለዚህ ይሄ ውይይት በተለይ ያው በከፍተኛ ደረጃ የትምህርት ሚኒስቴር ሚኒስትሮችን በፖሊሲ አውጭነታቸው እንዲሁም የዩኒቨርሲቲዎችንም ምክንያቱም ዩኒቨርሲቲውም ለዚህ ስኬት ከፍተኛ ሚና ሲጫወቱ የነበሩና የሚጫወቱን በመሆናቸው በአጠቃላይ የትምህርት ተቋማትን በከፍተኛ የሚመለከት እንዲዚሁም ደግሞ የአገራችንን የዚህ የልማት ሚኒስትርን የሚመለከት በመሆኑ እነሱም በዚህ ጉዳይ ላይ ተሳታፊዎች ናቸው። በመድረኩ ላይ የተለያዩ ጥናታዊ ጽሁፎች ቀርበዋል። የፓናል ውይይትም ተካሂዷል። ምክትል ፕሬዚዳንቱ ይህን መነሻ በማድረግ አቅጣጫዎች እንደሚቀመጡ አብራር ተዋል እስካሁን ጥሩ የመነሻ ጽሁፎችም የቀረቡበት ነው። ከነኚህ እንግዲህ ከሚቀርቡ ጽሁፎች ተነስቶ አቅጣጫዎች ይነደፋሉ። ለፖሊሲ አውጮችም የፖሊሲ ብሪፍ ይሄድላቸዋል ማለት ነው። ዘላቂ እንግዲህ የልማት ግቦች በተለይ የትምህርት ተቋማት በዘላቂ የልማት ግብ ጎል አራት እንኳን ወጥቶ የታየ ቢሆንም በሌሎችም ግቦች የዚህ የዘላቂ ልማት ግቦች 17 ናቸው። በነኚ በ17 ላይ ትምህርት ሁሉም ቦታ ላይ ይገባል። ትምህርት ወሳኝ ነው። ትምህርት መሰረታዊ ነው። ስለዚህ ትምህርት ጋር ያለ የትምህርቱ ጥራት የትምህርቱ የአክሰስ መስፋት ቁም ነገር እሱ ላይ ስለሆነ የትምህርት ተቋማት እዚህ ላይ ያላቸው ሚና ከፍተኛ ነው። በውይይት መድረኩ ላይ ከፍተኛ ባለስልጣናትና የዩኒቨርሲቲው አመራሮች ተገኝተዋል። ተመልካቾቻችን፣ የሰዓቱን ዜናዎች አጠናቀናል። ዜናዎቻችን ከማጠናቃችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። የግል ከፍተኛ ትምህርት ተቋማት ፍቃድ እንጂ እውቅና የላቸውም በሚል የሰራጨውን መረጃ አልቀበለውም ሲል የግል ከፍተኛ ትምህርት ተቋማት ማህበር ተቃወመ። በመቀለ የሚገኙ ተፈናቃዮች ከጊዜያዊ አስተዳደሩ ጋር ተወያዩ። ከአምስት ሺህ በላይ መምህራን የመውጫ ፈተና ሊሰጣቸው ቅድመ ዝግጅት ተጀመረ። አሜሪካ በኢራን የሚገኙ ዲፕሎማቶቿ ልታስወጣ መሆኑን አስታወቀች። ለዛሬ እለተ ሐሙስ ሰኔ 5 ቀን 2017 ዓ ም ከአሻም ቴሌቪዥን ያሰናዳናቸው ናቸው። ዜናዎች በዚህ መልኩ ተጠናቀዋል። አብራችሁን ስለብራችሁና ስለተከታተላቸውን ከልብ እናመሰግናለን። ተመልካቾቻችን ከአሻም ቴሌቪዥን ወደ እናንተ የሚደርሱት መሰናዳዎች ወደ እናንተ መድረሳቸውን ይቀጥላሉ። ተረኛ አሳላፊው ብርሃን እሸቴ የነበርኩ፣ አሻም ለሁላችን።